አሰላሙ አሌይኩም ራህመቱላህ የበረታ የትወርድ እና የተከበራችሁ ቤተሰብ እንደምን እንደሰነበታችሁ ለእኛ ሰንብታችሁ፣ እንዲሁም ክርስቲያኑ ጉርቼ ሰላም ሳይሆን ያለው በያላችሁበት ላይ ይጠብቃችሁ ሀገራችንን ሰላም ያደርግልን ማለት ነው። ሙሳ ሰርቼ ሲጨርስ እስኪ ቢሮ ልስራ አልኩኝ። ምክንያቱም ይሄን ሰሞን ቢሮ ሰርቼ አላውቅም። እኔን በቀጥታ የሚሆን በአጭር ቢሮ ሰርቼ አላውቅም ማለት ነው። ቢዚም ስልሆንኩኝ ነው መሰለኝ እንግዲህ አዲስ ስራ ስትገቡ የምትይዙ ስለሚበዛ እንትራትሆኑ ዋይፋይ ሳይቸግረኝ ያው ወቅቱ ነው ማለት ነው። ወቅቱ አልበቃኝ ብሎ ነው ቪዲዮ ያልሰራሁት ያለሁት እንግዲህ። ዛሬ ሁሉም ሳውዲ አረቢያ የምትኖሩ እንዴት ነው? ተጨንቃችሁ ነበር። እንዲ ብዙም እኳ አስጨንቅም። ሀቂቃ ብዙ የተጋነነ ነገር የለውም። ይሄ ነገር እኮ በፊትም አለ ማለት ነው እና ዛሬ ለየት የሚያደረገው በማጉላ ነበር ሽጦች ሲሄዱ የነበረው ሲያወሩ የነበረው ማለት ነው። ያላርምን ተውት እና በማጉላ ነበረ እዚህ በጣም እንትን ያለ ነበር። መስመር ዳር ነው እኛ ማለት ነው። ለዚህ በጣም የቀወጠ እንትን ነበረ ካህል ነበር የሚሄዱ ያነበሩት እንጂ የዚህ ያላርሙ እንኳን ሶስት እንደዛ ጮኸ ከዛ በቃ ማለት ነው። እና አሳሳ የሚባል ነገር እንኪል ላይ ደህንነታቸው ወንድ እያሉ ሊሆን ይችላል። ሀገራቸውን ደግሞ መጠበቅ ግዴታ አለባቸው። የሚያስደነግጥም ነገር አይደለም። ማንኛቸውም ሀገራዊ ሲሆን ማንኛቸውም ሰው የሚያረጋው እስከሆነ ድረስ ማለት ነው። ወደች እና ትዳር ጥሩ ነው ብሏል። እንዲያልደነገጣቸው ተስፋ አደርጋሉ። ግን ሶሻል ሚዲያውን ተልቅልቅ አድርጎታል ማለት ነው። ስተክ ምግብ እሱን ነው የምታገኙት፣ እሱም ብቻ

እና የሚያስተነግጥ ያለውም አቂጣ የተጋነነም አይደለም፣ ሰፍትሽ አይደለም ትናላለች። ሀገራቸውን አንድ ወታደር ሀገሩን ቢጠብቅ ጥሩ ነው። ከእንደኛ አይነቱ ካልጠበቀው ጠበቀው፣ እንደውም አገሩን እንዲያበላሽንበት ያለ ነውኛ ነው። እኛ የውጭ ሀገር ዜጎች ነን፣ ሀቂቃ አረቂ ብንሸጥኛ ነን፣ ብንገልኛ ነን፣ የትን ቦታ መጥፎ ቦታ ላይ ብንገኝኛ ነን። የምር እናውራ ከተባለ ማለት ነው። እና እንኳን አራር ጥይት እየተኮሰብን አይደለም እንደምንትው ይሄ አላርሙ አይገርምም ማለት ነው። ወዶችዬ አላህ የጠበቀን በያለንበት እሱ ጠባቂው አላህ ነው፣ ጀሊሉ ነው። ጠባቂው አላህ የጠብቃችሁ እያላችሁበት ማለት ነው። ወጀሩ ሳታቃጠኛ አላ ኩል ሀል ጠባቂው አላህ ነው። አላህ የጠብቀን፣ የጠብቃችሁ። ራሳችሁን ጠብቁ። በጨቻኛው አቅም ራሳችሁን መጠበቁ አሪፍ ነው ማለት ነው። ወዶችዬ ኢትዮጵያ ታላሽቃበጡበት ተመርካሽ እንደማይኖረው አወኩት እኔ ነው። በተለይ ይህን ሰሞን ቪዲዮ እየሰራው አይደለም፣ አላሽቃብጥም ምናምን ነገር። እንደገና ደግሞ ታላላቅ ትብሮችን ብዙም እያየሁ አይደለም፣ ግን አልፎ አልፎ ትንሽ ያየሁትን ቀን ጨባ አድርጌን ነገር እና ቶፊክ ኦ ድራማ ሰርቶ እንዳያቸዋቸው አንዳንዴ አላህ ስብሃነሁ ወተአላ ገንዘብ ይሰጠናል። ገንዘቦቻችን ደግሞ አልበቃን ይሉና አላ ያለን እንደሌለን እንሆናለን ማለት ነው። አሪና ሰዓዲያን እየተቆራረጠ ቢዶም እያየኋቸው ነው። እንደገናም ደግሞ በርዕሳቸው ላይ በጣም እያየኋቸው ነበር። ምን ሲጀባጀቡ ምናምን የንትራብት ይሁን ማለት ነው። የምትሳደባ እንግዲህ እንደፈለጋችሁ በሉት አይመለከተኝም፣ አለኩልሃል እና እነሱ ደግሞ በአዲስ ቪዲዮ መታል እየተደባደቡ ሌላ ገባሊ ሌላ እንዲአለ እንዲአለ እንደዛ አጋድገ እንደዛ ትደብድበ ምናምን ነገር ወጣ ያሉ ቪዲዮችን መስራቱ ለማንም የሚጠፋ አይደለም። ግን እነዚህ ወጣ ያሉ ቪዲዮች ከራሳችን ጋርም ከህሊናችን ጋርም ካላህ ጋርም የሚያጣልናል በማለት ሰው እንጂ አንዱን አንድቷ ፈከርኩልህ ከርኩልህ ተመካክሮ መስራት በጣም ቀላል ነው። ሶሻል ሚዲያ ላይ አሁን የተጋነነ የሚሆነው ነገር ግርም ያደርገኛል ማለት ነው። ተጣሉ የምር ይመስለናል። የምር አይደለም። ነገ ጠዋት እኔ ያለ ንገራቸው እኔም አሁን ተይቱ በር እቆጠራለሁ። ያው እንግዲህ ኮንኩ በቃ

ሲጋራ ይጠጣል ይላል፣ ልጁን እሺ። እርግዝ ሁና ምጥ ይዟት ተልባ ተሷ ተቀብሎ ሲለመስስ አየህ ነው። እሺ አለና ዝም አለ። ከዛ ደግሞ ቤት ገባች። ቤት ገባችና ልጁን አቅፎ ሲያበቃ ምግብ አቀመሽው ወይ ምግብ በላ እንደ ይላታል። እንደ አምስት ወር ስድስት ወር ነው ትለዋለች። እኔ አሁን ነው የማበላው ይላል። ለዚህ መብላት አለበት ይላል። ከተጃጃሉ ማለት ነው። በጣም በጣም በትልቁ ተተጃጃሉ አይቀር ማለት ነው። የምሬ እኮ ነው እንዴ! አራተዋ ብሽተው። እንዴ ህፃናት ከመቼ ወዲህ ነው ሲጋራ የሚጠጣው? ገና ከመውጣቱ ያጭሳል እንዴ? አዎ እንግዲህ ጭስም ከተባለ ካንተ ወይ ከሚስት ተውሶ ነው። አዎ ከሁለት አንዱ ነው። ዝሮ ዝሮ አንድ ሰው እኮ የሆነ ነገር አይሰራም። ወይ ከቤተሰቡ ወርሶት ነው ወይም ከጓደኛዎች ውስጥ ነው። ስለዚህ እንዴ ምግብ ደሞላልከው እንግዲህ፣ ህፃና ከአምስት እስከ ስድስት ወር ነው ምግብ የሚበሉት። አንተ እንግዲህ ገና ባወጣህ በሳምንት ሳይሞላ ምግብ በልተው እናት ታብልተው እንደሆነ መጀመሪያ እናትህን አጣራ። ረታዋ ቶቶቶቶቶ የምር እኮ ነው። በጣም የሚያስቁት ማለት ነው እንዲህ ተባሮችን ሳይ ግርም ምን የሚያደርገኝ የምሬ ነው ያስቁኛል ማለት ነው። ፈታ ነው የሚያረቋቸው በሳቅር ግን፣ አንድ አንድ ልጆች አሁን ተጣሉ እኮ ተለያዩ እኮ በቃ እንዲህ ጭንቅ ምናምን አትበሉ። ምክንያቱም የምራ አይደለም የሚጣሉት፣ አበርን ብላቸው የምራ አይደለም የሚያብዱት። የው ለድራማቸው እና ለተወራራቸው ሲሉ ብቻ ነው። ከዛ ሌላ ድራማ ደግሞ ያመጡላቸዋል። እናንተን ጽቱ ብር በድራማ መጣ ቁጥር እናንተ ተጨንቃችሁ ተሸብራችሁ ትዘርቁታላችሁ። ለሱን ትጨነቃላችሁ፣ ለመዳም ስራ፣ ለቤተሰብ ለብዙ ነገሮች ትጨነቃላችሁ። ስለዚህ እራሳችሁን አታጨናንቁ ነው ምላችሁ ወንዶችዬ። የዛሬው መልዕክት ይሄንን ይመስላል። በተሻላችሁ አቅም ላይክ ሸር፣ ሰብስክራይብ አድርጉኝ። ሰላማችሁን ስትበልልኝ ወዳችኋለሁ። ላላ ብዬ እናንተ ደግሞ ከኔ በላይ ደግሞ አላይ ላይክ ሼር በማድረግ አበረታቱ። ትሰማታችኋል።